ተወዳጆች ፍርፍራችን በዚህ መልኩ ደርሰውልናል ማለት ነው። በጣም የሚያምር ቆንጆ ፍርፍር በዚህ መልኩ ደርሰውልናል። በእውነት ጓደኛዬ እግዚአብሔር ያክብርልኝ፣ እግዚአብሔር ይስጥልኝ፣ አመሰግናለሁ። በጣም በጣም ቆንጆ የሚጣፍጥ ፍርፍር ነው። ተወዱታላችሁ። በጣም ቀላል አሰራር ነው። በጣም ፈጣን ነው። ቆንጆ ነው። በጣም እንዴት እንደሚጣፍጥ አጠይቁኝ። በጣም ነው የሚጣፍጠው እና በቀላሉ እንዴት እንደሚሰራ በቀላሉ እንግዲህ ሙሉን አዳምጡት። ትጠቀሙበታላችሁ፣ ትወዱታላችሁ። በጣም ቆንጆ እና ምርጥ የድርቆሽ ፍርፍር አሰራር ነው። ወደ አሰራሩ እንገባለን ማለት ነው። አሁን ወደ አሰራሩ እንገባለን። እንዴት በቀላሉ መስራት እንደምችል አሳያቸዋለሁ ማለት ነው። እኔ ጋር እስከመጨረሻ አብራችን ቆዩ። አመሰግናለሁ እኔ ተወዳጆች፣ ሰላም ጤና ይስጥልኝ። ውድነት የተከበራችሁ የስለነት ዩቲብ ቻናል ቤተሰቦች እንግዲህ ዛሬ ይዤላችሁ የመጣሁት ምርጥ የድርቆሽ እንጀራ ፍርፍር አሰራረ ነው። እንግዲህ በቀላሉ መስራት የምንችለው እና በጣም ጣፋጭ ፈጣን፣ አብራችሁን ከኔ ጋር ቆዩ እስከ መጨረሻ። ትወዱታላችሁ፣ ትጠቀሙበታላችሁ። እንግዲህ ዚጋ ሶስት እራስ ሽንኩርት አዘጋጅቻለሁ። ሁለት ፍሬ ተማቲም አዘጋጅቻለሁ እዚህ አንድ ቃሪያ አለ ማለት ነው። እና ተማቲም አለመጨመርም መጨመርም ይሄ እናንተ ፍላጎት ይወስኗል ማለት ነው። እኔ ግን በጣም ስለምወድ ሁለት ራስ ተማቲም ጨምሬያለሁ። እናንተ አነስ ያለ ከሆነ የምትፈልጉት አንድ ራስ መጨመር ትችላላችሁ ማለት ነው። እንግዲህ ወደ አሰራሩ አብራችሁኝ ከእኔ ጋር እስከ መጨረሻ ቆዩ ውዶቼ። ቢሰብ አሁን ገዛችንን ስለለኮስን ዘይት እንጨምራለን ማለት ነው። ዘይቱ ይግልልናል። ይገለልናል በዚህ መልኩ ዘይት ጨምረናል ማለት ነው። ዘይታችን ስለጋለ ሽንኩርት ጨምረናል ማለት ነው። አሁን በቃ ጥብስ እናደርጋለን ማለት ነው። ጥብስ እናደርጋለን ሽንኩርታችን በዚህ መልኩ እየተጠበሰችልን ነው ማለት ነው። አሁን ሽንኩርት እንጨምራለን ማለት ነው። ሽንኩርትና ዝንጅብል አንድ ላይ የተፈጨ ግማሽ ማንኪያ እንጨምራለን ማለት ነው። ጠብስ እናደርገዋለን ለተወሰነ ደቂቃ አንድ ደቂቃ ጥብስ እናደርገዋለን። ለክሰን ተማቲን እንጨምረናል። ተማቲን እንጨምረናል። አሁን እንጨምረናል። ጥብስ እናደርገዋለን ማለት ነው። ቆንጆ እና በጣም ሜዳፍት በጣም ፈጣን ነው ማለት ነው። እንግላችሁም እየሰራን ተጠቀሙ፣ ራሳችሁን ጠብቁ። በጣም ፈጣን ነው እንት ለምናገር ተወዳጆች። እንግዲህ በዚህ መልኩ ጥብስ ብሎልናል ሸንኩርታችንና ተማትማችን። አሁን ምንድነው የምናደርገው? በርበሬ እንጨምራለን ማለት ነው። እኔ ሁለት ማንኪያ እኔ ተጠቀምኩት ሁለት የሻይ ማንኪያ ማለት ነው። እናንተ መጨመርም መቀነስም ትችላላችሁ። እንግዲህ ነው ጨምሬ ያለው። አሁን በደንብ እናቁላላታለን ማለት ነው። በደንብ እንደዚህ እናቁላላታለን ማለት ነው።

የሚያምር ረ ያለው ሴተምረ ሲዳልመስማ ትንሽዬ ቆንጆ በርበሬ ይጨምራለሁ። እናንተ እንደፈለጋችሁ ሁሉንም ቅመም መጠቀም ትችላላችሁ። እኔ ግን መጨመር ስላልፈለግኩኝ የተጠቀምኩት ትንሽዬ ቆንጆ በርበሬ ብቻ ነው ማለት ነው። ያላችሁን ቅመም ሁሉ መጠቀም ትችላላችሁ ማለት ነው። እኔ ስለማንፈልግ ነው በርበሬ በቃ። በበርበሬ አምስት ነው ማለት ነው ነው። በዚህ አጋጣሚ እውነት ጓደኛ ከልብ ነው የማመሰግነው፣ ይህን ድርቆሽ ተመጣችልኝ ጓደኛ። ይትናል እግዚአብሔር ይስጥልኝ፣ እግዚአብሔር ይስጥልኝ። እየተመገብን ደግሞ በደንብ እንመርቅ ያለን ማለት ነው በዚህ መልኩ እንግዲህ እየተቆላላለን ነው የሚገኘው ማለት ነው። እው በደምብ እየተቆላላለን ነው። በጣም የሚያምር ሰበር ነው ያለው። ተማትን ቢልህ መጨመር ትችላላችሁ። ተፈልጋችሁ ተማትን ቢልህ መጨመር ትችላላችሁ ማለት ነው። ይው ከለሩ በጣም ቆንጆ የሚያምር ያደርገዋል ማለት ነው። አንድ ማንኪያ ተማች የሚደለስ ጨምረናል ማለት ነው። እንደ ፍላጎታችሁ ነው፣ በነገራችሁ ላይ ግን እንደ ፍላጎታችሁ ነው። አሁንም ብትጨምሩት ምንም ችግር የለውም። ምክንያቱም የተዘጋጀ ስለሆነ ሪሊ ምንም የሚያቀይ ነገር የለውም። እንዲሁም ሞር በጣም እንዲጣፍቅ ነው የሚያደርገው። ስለዚህ ከበዛ በትንሿ መጠቀም ትችላላችሁ፣ አለመጠቀምም እንዳልኳቸው ይቻላል። እንደ ፍላጎት ነው እንደ ፍላጎት ነው ማለት ነው። እንግዲህ በዚህ መርኩ በጣም ብስያልች ነው። እንደዚህ ካቆላለን በኋላ ህዋችን እንሰልሳለን ማለት ነው። እየደረሰልን ስለሆነ ጨዋችን እንጨምራለን ማለት ነው። ጨው ስትጨምሩ እናንተ እንደ ፍላጎት ነው። እንደ ብዛቱ ማሳነስ፣ መጨመር፣ ልኬታም አድርጋችሁ መጨመር ይቻላል ማለት ነው። የግድ እኔ ጨመርኩት ያህል መጨመር አይጠበቅባችሁም። አሁን ስለደረ በዚህ መልኩ ውሃችን ከልሰናል። እንግዲህ በደምብ ተክተክ እስኪለለን እንጠብቃለን ማለት ነው። መልሰን እንገናኛለን። ተወዳጆች ቃሪያችን ጨምረናል ማለት ነው። በዚህ መልኩ ቃሪያችን ጨምረን በጣም የሚያምር ነው። አሁን የቀረን ድርቆሻል እንጨምር ነው፣ ድርቆሻችንን እንጨምራለን ማለት ነው። አሁን ድርቆሻችንን እንጨምራለን። ውሃው የበዛ ምናምን ይመስላል ግን ውሃ ስለሚያነታ ሆንብዬ ነው እንደዚህ የ ማለት ነው። ከጨመርኩት በኋላ ብዙ አልነካካውም፣ ምክንያቱም እንዳለ እንዲወጣልኝ ስለምፈለግ ማለት ነው። ይሄው ፍርፍራችን በዚህ መልኩ ደርሰውልናል ማለት ነው። እንግዲህ ሳል ላይ አድርገን ደግሞ እናየዋለን። በጣም ነው የሚያምረው። አልተሰባበረ፣ ምን አላለ፣ አልቦካም። በጣም ቆንጆ፣ ፈጣን ነው። ሳል አድርጌ ደግሞ አሳያቸዋለሁ ማለት ነው። ተወዳጆች ፍርፍራችን በዚህ መልኩ ደርሰውልናል ማለት ነው። በጣም የሚያምር ቆንጆ ፍርፍር በዚህ መልኩ ደርሶልናል። በእውነት ጓደኛዬ፣ እግዚአብሔር አይክብርልኝ፣ እግዚአብሔር ስጥልኝ፣ አመሰግናለሁ። በጣም በጣም ቆንጆ የሚጣፍጥ ፍርፍር ነው። ትወዱታላችሁ። በጣም ቀላል አሰራር ነው። በጣም ፈጣን ነው። ቆንጆ ነው በጣም እንዴት እንደሚጣፍጥ አጠይቁኝ። በጣም ነው የሚጣፍጠው እና በቀላሉ እንዴት እንደሚሰራ በቀላሉ እንግዲህ ሙሉውን አዳምጡት። ትጠቀሙበታላችሁ፣ ትወዱታላችሁ። በጣም ቆንጆና ምርጥ የድርቆሽ ፍርፍር አሰራር ነው። ወደ አሰራሩ እንገባለን ማለት ነው። አሁን ወደ አሰራሩ እንገባለን። እንዴት በቀላሉ መስራት እንደምችል አሳያቸዋለሁ ማለት ነው። እኔ ጋር እስከ መጨረሻ አብራችን ቆዩ። አመሰግናለሁ። እኔ ተወዳጆች በዚህ መልኩ ደርሶልናል ማለት ነው። እንግዲህ እኔ ተወዳጆች እንብላ ብላ በጣም ነው የሚጣፍጠው፣ በጣም ነው የሚጣፍጠው ከምላችሁ በላይ ቆንጆ ፍርፍር ነው፣ እና ሁላችሁም ሰታችሁ ተጠቀሙ። እኔ ጋር አብራችሁኝ ስለነበራችሁ ለነበረን ቆይታ እጅግ አድርጌ ነው ማመሰግነ። ሁላችሁንም እወዳችኋለሁ፣ እግዚአብሔር ያክብርልኝ። ላይክ፣ ሰብስክራይብ፣ ሼር በማድረግ ሌሎች ቤተሰብ እንዲደርስ አድርጉልኝ ስል በእግዚአብሔር ስም እጠይቃችኋለሁ። መልካም ጊዜ ባይ።